ዳይሬክሽን እየሄዱ በነበሩበት ወቅት ጌታ እራሱ አብሯቸው ይሄድ እንደነበረ መጽሐፍ ቅዱስ ይናገር እና ሁለት ሰዎች ናቸው። ጌታ ኢየሱስ ክርስቶስ ከሞተ በኋላ ሞታለው ብሏል፣ እነሳለው ብሏል። ከተነሳ በኋላ ደግሞ ወደ ኢየሩሳሌም ይሄዳለው ብሎ ወደ ኢየሩሳሌም ጠብቁኝ ብሏቸው ነበር። እነዚህ ሰዎች ግን ሂዱ የተባሉበት ቦታ ሳይሆን ሂዱ ያልተባሉበት ሌላ አገር ሌላ ከተማ እየሄዱ ነበር። ምን ወደሚባል ከተማ? ኤማኦስ ወደሚባል ከተማ ይሄዱ ነበረ። የሚገርመው ነገር መጽሐፉ ራሱ ሲናገር ጌታ ራሱ በአፉ የተናገረውን ከቁጥር አስራ ሰባት ላይ ያለውን ቃል ስትመለከቱ ኢየሱስ ሲነግራቸው እናንተ እየጠወለጋችሁ ብሎ ነው የነገራችሁ። እየጠወለጉ ነው ያለው። መጠውለግ ማለት ምን ማለት እንደሆነ ታውቃላችሁ? መጠውለግ ማለት አቅም ማጣት፣ ጉልበት ማጣት፣ ተስፋ ማጣት እ የሆነ ምን በምናብ የምታይ መልካም ነገር ማጣት ማለት ነው። የምታያቸው ነገር ሁሉ የጠወለገን ራእያቸው የጠወለገን ስለ ኢየሱስ ትንሳኤ ያላቸው አስተሳሰብ በሙሉ የጠወለገ አመለካከት ነበራቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ግን ኢየሱስ ክርስቶስ እነዛ ብርቱ የበረቱ ጠብቀን ብሎ በር ደሞ ደግቶ የሚቀመጡ ሌሎች ደቀመዛሙርት ነበሩ። ወደ እነዛ ሰዎች ቀድሞ መሄድ ሲገባው ከነዚህ ከተወለዱ ሰዎች ጋር አብሮ ይሄድ ነበር። የሚገርመው እነሱ ግን ኢየሱስን አላወቁትም ነበር። ምን ሆኖ ነበር ይላል? አይናቸው ተዘግቶ ነበር። እዚህ ሳሊ ኢትፋም ዱር ኢየሱስ ራሱን ካልገለጠልህ እኮ ኢየሱስን ማወቅ አትችልም። አብሮ እየሄደ አብሮ እየበላ አብሮ እየተጓዘ ራሱ ስላልተገለጠላቸው ራሱን ስላልገለጠላቸው ማንነቱን ማወቅ አልቻለም። እንደ ማንኛውም ሌላ መንገደኛ መስሏቸው ነው አብረውት ሲሄዱ የነበሩት። ዛሬ እነግራችኋለሁ ያመለካችሁት ጌታ፣ በእውነት በጽድቅ የምታመልኩት ጌታ ኢየሱስ ክርስቶስ፣ ከልባቸው የምታመልኩት ጌታ እንደማንኛውም አይነት አማልክት አይደለም። እንደማንኛውም አይነት አገልግሎት አይደለም። እንደማንኛውም አይነት ሪሊጅን አይደለም። ኢየሱስ በትክክል የሚወዱትን ያውቃል። የሚከተሉትን ያውቃል። ብዙ ጊዜ ወድቀን አስነስቶን ያውቃል። ጠውልገን እንደገና አለም ልሞን ያውቃል። ደክሞን እንደገና አበርትቶን ያውቃል። ኢየሱስ ስሙ ብሩክ ይሁን። ስለዚህ ዛሬም ትበረታላችሁ፣ አቅማችሁ ይጨምራል፣ ትንሣኤ ይሆንላችኋል። የሞተባችሁ ነገርም ይነሳል። ክብር ለጌታ ይሁን። ሞተ የምትሉት ነገር ምንድን ነው? ስለዚህ የትንሣኤ ቀን ነው ዛሬ። ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄን ነበር። እየተወለጋችሁ የምታወሩት ነገር ምንድን ነው? እስኪ በራሳቸው የሚያወሩት ሞተ እኮ በቃ ደግሞ ሞተ ማየት ወይ ትካንዛ ነው ደስ ሌላ ነገር አይደለም ሞተን እነሳለሁ ብሏል እንኳን ብሎ ማውሩ አሰሙ እያጣወለጋችሁ ስትሄዱ እርስ በራሳችሁ የምታወራቸው የምትነጋገራቸው እነዚህ ነገሮች ምንድናቸው አለ አንተ ደግሞ ከየተመጣ ነው አሉት ለኢየሱስ ሊያስረዱት ጀመረ ሌክቸር ሊያደርጉ ሞከሩ። እን አትለሆኑ በዚህ ከተማ የሆነውን ነገር አታውቅ ምንም እንዴት አታውቅም? ምንድን ነው አላቸው። እስቲ ነገ እነሱም እንዲ ሉት በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ስለነበረው ነቢይ። ሚገርም እኮ የኢየሱስን ብርታት የኢየሱስን አቅም ድክሌር እያደረጉ ነው፣ ግን እየጠወለጉ እየደከሙ ነው። ኢየሱስ ከሞት ተነስተዋል እያል ኢየሱስ ያድላል እያል ኢየሱስ ይወድሃል እያል ለሰውዬ ነገር አንዳንድ ጊዜ እንጠወልጋለን፣ ግን ኢየሱስ ከኛ አይርቅም። ከኛ ጋር ነው የሚሄደው ስንሄድ አብሮን ነው የሚሄድ። ስንወጣ ስንገባ አብሮን ነው ያለ። የማይተው ጌታ አለ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም እኮ ነው ያለ። በእኛ ምርጫ ቢሆንማ ኖሮ የትና የት ነበር እና በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ፣ እርሱም የካህናት አለቆችና መኳንንት ለሞት ፍርድ እንዴት እንደሰጡት ነው እያወራን ያለነው። ዋይድ ዋሳሆርሳ ድራ እኛም እንኳ ተስፋ አድርገን ነበር። የሚገርም እኮ ደግሞ ተስፋ የለንም አለታቸው እኮ። ተስፋ አድርገን ነበር። ዛሬ እንደዛ ያላችሁ ሰዎች አላችሁ። እግዚአብሔር ዛሬ አንደበታችሁን ይቀይራል። እግዚአብሔር ተመሰገን። ተስፋ አድርገን ነው። እግዚአብሔር ተስፋ ይደረጋል። በእግዚአብሔር ተስፋ አይቆረጥም። በኢየሱስ ተስፋ አይቆረጥም። እኛ እስራኤል እንድበጅ ያለው እርሱ እንደሆነ ተስፋ አድርገን ነበር፣ ደግሞም ይህ ሁሉ ከሆነ ዛሬ ሦስተኛ ቀን ነው። ከዛ በኋላ ኢየሱስ ክርስቶስ ነገራቸው። እናንተ እንዴት አታስተውሉ ነው መሄድ ነገር በሙሴ መጽሐፍ እኮ ተጽፏል፣ በመዝሙር ተጽፏል፣ በነቢያት መጽሐፍ ተጽፏል። ኢየሱስ ይሄን መከራ ሁሉ ይቀበል ዘንድ እንደሚገባው በደንብ እናውቃለን። እንዴት አታውቁም እናንተ? የሚገርማችሁ ነገር ይሄንን ቃል ስናገር ወደ መጨረሻው እሱ በማዕድ ቀርቦ እንጀራ ከሰጣቸው በኋላ አይናቸው ተከፍቶ ሲያብራሩ እርስ በራሳቸው እሱ ተለይቷቸው መነጋገር ሲጀምሩ እንዲህ እሱ ስናገርን እኮ ቃሉ ስናገር ልባችን ይቃ ልባችን ይሞቅ ነበር። እግዚአብሔር የተመሰገነ ጌታ ስናገር ያሞቃል። ስሜት ለመቀስቀስ የሆነ ማሞቅ ሳይሆን ኢንስፓይሬሽን ነው ነፍስን የሚለውት ህይወትን የሚቀይር ተስፋን የሚያድስ የሚያለመልም አቅምን የሚጨምር ነገር ነው ኢየሱስ የሚናገር። ስለዚህ እሱ ወይ ነገር ሲናገር ውስጣቸው ይታደስ እንደነበረ ከቃሉ መረዳት እንችላለን። እና እየሄዱ እየሄዱ ሳለ እናንተ የማታስተውሉ አለ። እንዴት አታስተውሉ? አታስተውሉ ስንቶቻችሁ ታስተውላላችሁ? የእግዚአብሔር ቃል ስንቶቻችሁ ታስተውላላችሁ? ጌታ ኢየሱስ የተናገረን ይህ ነገር ስንቶቻችሁ ታስተውሳላችሁ? አስተውላላችሁ ቅዱሳን የእግዚአብሔር ሕዝብ ለደህንነት የተከፈለልን ዋጋ እግዚአብሔር አምላክ ለነፍሳችን ለአንድያ ልጅ ሳይራራ ለሁላችን አሳልፎ የሰጠን፣ ከሱ ጋር ሌላውን እንዴት አሳልፎ አይሰጠንም? ኢየሱስን ከሰጠን፣ አንድያ ልጁን ከሰጠን ሌላውን ለምን አይሰጠን? የሰማይ ዜግነት ከሰጠን የምድሩን እንዴት አይሰጠን? የሰማዩን

መልካም ከዛ የሚገርማችሁ ነገር ኢየሱስ ተለይቷቸው የሚሄድ አስመስሎ እንዲሁ የሚያልፍ መሰላቸው እና እባክን ከኛ ጋር ሆናሉ። ጨዋታው ጣመት ንግግሩ ጣማቸው። ቁጥር ሀያ ስምንት ላይ ሄዳችሁ በምትመለከቱበት ጊዜ ንግግሩ ጣማቸው ሲጥማቸው ከእኛ ጋር ቆዩዋል ከኛ ጋር ቆይ፣ ትንሽ አረፍ ብለህ ሂድ፣ ቡና ሻይ ብለህ ሂድ፣ አረፍ ብለህ ሂድ። ከዛ ኢየሱስም አላንገራገረም ከነሱ ጋር ገባ። ሌላ መንገደኛ መስሎ ይሄድ የነበረው ኢየሱስ አብሯቸው ገባ። ዛሬ ቤታችሁ ይገባል። በኢየሱስ ዛሬ ፕሬሰንሱ ይሰማችሁ። የራቀ የሚመስላችሁ ከሩቅ ያለ የሚመስላችሁ እግዚአብሔር ሩቅ የመሰላችሁ

ከምነዚ ከሚጠወሉት ሰዎች ጋር አብሯቸው ገባ። እዛ በማዕድ ተቀምጠው ሳሉ ይላል እንጀራ መብላት ሲጀምሩ እንጀራውን አንስቶ ባረከው። ባርኮ ሰጣቸው፣ ቆርሶ ሰጣቸው። ከዛ እሱ እንጀራውን ቆርሶ ሲሰጣቸው አይናቸው ምን ሆነ ይላል ተከፈተ። እግዚአብሔር ተመሰገለ አሜን። አይን የሚከፍት የእግዚአብሔር የሚቆርስ እንጀራ ኢየሱስ የሚቆርሰው እንጀራ አይን ይከፍታል። አሜን። በዮሐንስ ወንጌል ምዕራፍ ስድስት ላይ ሄዳችሁ ስታዩ አባቶቻችሁ በምድረ በዳ መናን በሉ፣ ይላል ጌታ ኢየሱስ ራሱ የተናገረው ቃል። እነሱ ግን በምድረ በዳ ምንሆኑ ቀሩ ይላል። እኔ ከምሰጠው እንጀራ ግን የሚበላ ለዘላለም ይኖራ። ያ የዘላለም እንጀራ ምን እንደሆነ ታውቃላችሁ? ቃሉ እንደው ለዘላለም የሚያለው ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል እንጂ እስቲ በሉ እንደገና ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል እንጂ። አሜን። ይህ ሕይወት እንጀራ ነው ወንድሞቼ፣ የሕይወት እንጀራ ነው። ሕይወት የሚሰጥ እንጀራ ነው። አይን የሚከፍት ነው። መንፈስን የሚያድስ ነው። አቅጣጫን የሚያሳይ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ እንጀራውን ሲሰጣቸው አይናቸው በራ። ሀሌሉያ! አይናችን ይባላል ወገኖች፣ ይሄ እንጀራ በበላን መጣ ባነበብ ይቁጥር። እግዚአብሔር አምላክ አይናችን ይከፈት፣ ዛሬ አይናችሁ ይከፈት። በኢየሱስም አይናችሁ ይከፈት፣ ይከፈትላችሁ። አሜን፣ አሜን። ሃሌሉያ እንጀራ አይን ይከፍታል። አይን ሲከፈት የሚሆን ነገር አንዱ ለሶስት ነጥብ እነግራችሁና ጨርሳለሁ መልእክቴ አይን ሲከፈት የሚሆን ነገራት ጳውሎስ ጳውሎስ በደማስቆ መንገድ ላይ የሄደ ሐዋርያ ስራ ምዕራፍ ዘጠኝ ላይ ሄዳችሁ ሲታዩ ጳውሎስ ጥሩ የእግዚአብሔር ወዳጅ አልነበረም። የክርስቶስ ወዳጅ አልነበረም። ታውቃላችሁ ግን የእግዚአብሔር የእግዚአብሔር ቃል ያው ቃል ፈሪሳዊ ነው፣ ቀናተኛ ነበር። እሱ ግን እግዚአብሔርን የሚያገለግል እየመሰለው አማኞችን ያሳድድ ነበር፣ ይገድል ነበር። እስጢፋኖስ በድንጋይ ሲወገድ፣ እሱ ግን አሰማርቷቸው ገዳዮቹን ልብስ ይጠብቅ ነበር። ቃሉን ታውቃላችሁ። ግን እግዚአብሔር አምላክ ጌታ ኢየሱስ በታላቅ ብርሃን ከተገናኘው በኋላ መጀመሪያ ያደረገው ነገር ምንድን ነበር? የአይን ኦፕሬሽን ነው ያደረገ። አይኑ ጠፋ ይላል። አይኑ ሲጠፋ በትልቅ ብርሃን ከታላቅ ብርሃን የተነሳ ማየት ስላልቻለ ሰው እየመራ ነው እየመራው ነው ወደ ሀናንያ ወደሚባል ሌላ አገልጋይ የወሰዱት ከዛ በኋላ ያ ሰው ከጸለየለት በኋላ ነው አይኑ የበራ እግዚአብሔር አምላክ የተመሰገነ ይሁን ጳውሎስ ይሄ የተከፈተው አይኑ ይሄ ፊዚካል አይኑ ብቻ አይደለም የበራ የሚገርማችሁ ነገር ጳውሎስ ሶስተኛው ሰማይ የሚባለው ሰማይ ሶስት ሰማይ እንዳለ እንግዲህ ከሱ ቃል ነው የምንመለከተው አንደኛ ሰማይ አለ ቅርብ ያለው ነው መሀከል ላይ ደግሞ አለ ሶስተኛው ማለት የእግዚአብሔር ዙፋን ያለበትን ቦታ ነው የተመለከተው። የጌታን ክብር ነው ያየው። ሰው አይኑ ሲከፈት ወገኖች፣ ክብሩን ያያል። ክብሩን ይው አሜን ባሉ ግድላች ክብሩን ኒ አሜን ክብሩን አሜን አው ክብሩ ማየት ክብሩ ማየት ብዙ ጊዜ እንመኛል፣ ብዙ ጊዜ እንጸልያል። ነገር ወገኖች፣ ምንም የተለየ ሰዎች ስለሆኑ አይደለም። ጌታን ክብር የሚያዩ ሰዎች ሁሉ ሰው በክርስቶስ ያመነ ሰው የእንጀራ ልጅ የለም፣ አሜን በሉ ቢደላ። የእንጀራ ልጆች አይደላችሁ። ደካማ ነኝ አይገለጥልኝም አትበሉ። እኔ አልችልም አትበሉ። እና ጳውሎስ የጌታን ክብር ነው ያየ። የጌታን ክብር ማየት ይሆንለታል። ሰው አይኑ ሲከፈት ክብሩን ያያል። ከዛ በኋላ በእግዚአብሔር ቤት ውስጥ ያለውን በክርስቶስ ውስጥ ያለውን ባለጠግነት ያብራራ። ቆላስይስ ምዕራፍ ሶስት ላይ ስለ ሰማያዊው ነገር ነው የሚያወራ። በላይ በክርስቶስ ዘንድ ያለው ኢሱ ይፎ የባህር ያብራራ እዛ ውስጥ ምን እንዳለ ክብር ለጌታ ይሁን። የህስቱን ባለጠግነት ምን ያህል ከመታሰብ በላይ እንደሆነ እኛ ከምናስበው ከምንረዳው በላይ እንደሆነ ያስረዳል። ክብር ለጌታ ይሁን አሜን። ይሄን ሁሉ መልእክት የጻፈው ጳውሎስ የመጽሐፍ ቅዱስ አንድ ስለኛ ነው የጻፈው የአዲስ ክዳን አንድ ሶስተኛ ነው የጻፈው ክብሩን ስላየ ነው እ ጴጥሮስን ስትመለከቱ አይኑ ነበረው በማቴዎስ 17 ላይ ሂዳችሁ ሲታዩ እዛ ያየውን ደግሞ ሲናገር በራሱ መልዕክት ላይ የጴጥሮስ መልእክት ምዕራፍ ሁለተኛ ጴጥሮስ ምዕራፍ ሁለት ላይ ሲያብራራ የእሱን ግርማ አይተን እንጂ በዛሙ ተረት የተፈጠረውን ነገር ተከትለን አይደለም የምናወረዋል። ክብር ለጌታ ይሁን። ክብር ለጌታ ይሁን። አይተናል። አይተናላል። ከሙሴ ጋራ ከኤልያስ ጋራ እዚህ ጋ ስንስራላችሁ ብሎ ነበር እንደው ከዛ በኋላ ጌታ ማን እንደሆነ ራሱ ምን ያህል ትልቅ እንደሆነ እግዚአብሔር ልጁ ምን አይነት ክብር እንዳለው ሊያታይ ስለፈለገ፣ ኖ ኖ ኖ ኖ ኖ ከሙሴም ጋር ከኤልያስም ጋር አይደለም፣ እሱ ከእነሱም የላቀ ነው። ሃሌሉያ። በሱ ደስ የምለን ልጄ እሱ ነው፣ እሱን ብቻ ስሙት። ክብር ለጌታ ይ ሃሌሉያ። ስለዚህ ሁሉ አንድ ዳ ነጥብ፣ ጌታን ክብሩን ያ ያል፣ ወገኖች ክብሩን እንሰራለን፣ አዎ እንመራለን አዎ። ግን ክብሩን ማየት ይቻላል። የሆነ የተለየ ብርሃን ምናምን ማየት አይደለም። ክብሩን ማየት ማለት ፕሬዘንሱን ኤክስፒሪየንስ ማድረግ እንችላለን። በመገኘት ውስጥ መኖር፣ በእግዚአብሔር ፕሬዘንስ ውስጥ መመላለስ። ሁለተኛው ነጥቤ የእግዚአብሔርን መከታነት፣ ተከላካይነት ጥበቃ እንድንረዳ ማየት እንችላለን። ክብር ለጌታ ይሁን። ሁለተኛው ነገሥት ምዕራፍ አምስት ላይ ሄዳችሁ በምትመለከቱበት ጊዜ ኤልሳ የሚባለውን ነቢይ እያገለገለ የሶሪያ ወታደሮች መጡባቸው ይላል። የሶሪያ ወታደሮች ሲመጡ የኤልሳ ረዳት የነበረው ኪያስ ወታደሮቹን አይቶ ፈራ ወታደሮቹን አይቶ ፈራ። በደንብ ማየት የማይችል ሰው ይፈራ። ማየት ስለማንችል ነው የምንፈራው። የምትፈሩ ሰዎች እኔም አንዳንዴ ፈራል። ስንቶች ናቸው ነው ፍርሃት የምታቁ እናንተ ሁላችሁ ደፋሩ አስፈሩ ማለት ነው። እውነቱን ተናገሩች በርታችሁ ታስመካላችሁ እና ፍርሃት ምን እንደሆነ ታውቃላችሁ። እግዚአብሔርን በአግባቡ አለመረዳት እግዚአብሔርን ማንነቱን በአግባብ ሳንረዳ ስንቀርብ ሳናዩ ስንቀር ሳናውቀው ስንቀር ነው የምንልፋው። ና ይሄ ሰው ሎሌ ነው፣ እያደገ ያለ አገልጋይ ነው ከኤልሳ ጋራ እንጂ ሙሉ ጊዜ አገልግሎት አልጀመረም። ግን ፈራይና እዛ። ኤልሳ ግን እንደዚህ ያለ ኤልሳ ግን የሚያየው ሌላ ሰራዊት ነበር፣ ሌላ ሰማይ ተራራ ላይ የሞሉት በተራራው ሰንሰለቶች ላይ የሞሉ የእግዚአብሔር ሰረገሎች የእግዚአብሔር ሰራዊት ታዋጊዎችን ማየት ይችል እየቻለ ነበር። ከዛ በኋላ አለን ለእግዚአብሔር፣ እግዚአብሔር ሆይ የዚህን ሰው አይን ክፈት። ክብር አይኑ ክፈቷል። አይኑ ሲከፍት አየ፣ በሰንሰለቱ በተራራማው ቦታ ላይ የተቀመጡ ቦታ ቦታ የያዙ የእሳት ሰረገሎች ፈረሶች ፈረሰኞችን የእግዚአብሔር ፈረሰኞች መላእክት፣ እግዚአብሔር አምላክ ለሕዝቡ መድቦ ለመለከቱ። ክብር ለጌታ ይሁን። እናንተ የፈሯችሁ የፈራችኋቸው አያገኙዋችሁ። እናንተ እንደምትፈሩት አይደለም። አሜን። አይናችሁ ዛሬ ሲበራ ማየት ትጀምራላችሁ። ይሄን ቃል ስትሰሙ አይናችሁ ይበራል። አይናችሁ ይከፈታል። እምነታችሁ ይጨምራል። ከዚህ የተነሳ የአጋንንት ሰፈር ይናወጣል። ቃላት ይወጋ፣ ወገቡ ይወጋ፣ ቀስቱ ይሰበር። ዲናማስ አሌሉያ። ሶስተኛው ነጥቤ በረከቱን ማየት ይችላል። በረከት ስንቶቻችን ነው የምትፈልገው? እንደው ስንት ሰው ይፈልጋል? በረከት የሚባል ነገር ብዙ ነው። በረከት በነገራችን ላይ እኛ ነን ማናቅ እንጂ አንድ ዳይመንሽን ነው። እኛ ፎከሳችን አካውንት ውስጥ የሚገባ ገንዘብ የኛ ዳይመንሽን እንደዛ። ግን ብዙ በረከታ ይገርማችሁ እሱ ሌላ ቀን ብናገር ይሻላል። ግን እንደው በረከት የሚባለው በእኛ መረዳት እኛ ምንቆጥረው በረከት እንኳን ማየት ብንችል በዘፍጥረት ሀያ አንድ ላይ በቁጥር አስራ ስምንት ጀምሮ አጋር የምትባለው የአብርሃም ሚስት በምድረ በዳ ቀር ይችላል።

ከልጁ ጋራ ክዳም ስላለው የአብርሃም ዘር ስለሆነ እስቲ እናንተ ተናገሩ የማን ዘር የአብርሃም ዘር ሮሜ አራት አንበቡ እኛ የአብርሃም ዘር እንደሆነ በክርስቶስ በማመናችን ምክንያት እኛ የአብርሃም በረከት የሚከተለ እግዚአብሔር ቃል ይናገራል ክብር ነጌታ ይሁን ደስ ካላችሁ አሜን በሉ ኢየሱስ ጌታ! ስለዚች ሴት ህፃን ልጇን እስማኤልን እየተሸቀመች እየሄደች ስሞት ማየት አንፈልግም ብላ ህፃኑን ወርውራ ወደዛ ቁጭ ብላ እያለቀሰች የእግዚአብሔር መልአክ መጣ። ክብር ለጌታ ይሁን። አሜን ሃሌሉያ። ከዛ በኋላ የምን እንደሆነ ታውቃላችሁ? አይኗን ከፈተ ይላል እግዚአብሔር። ምን አረገ? አይኗን ከፈት አይኑን ከፈተ። ውሃ ፈለቃይ። ውሃው በፊትም በፊትም የነበረው ውሃ እዛው የቆየው ውሃ። አንዳንድ ጊዜ እግዚአብሔር አይናችን ካልከፈተ ለእኛ ለኛ የተሰጠንም ነገር እንኳን ማየት አንችልም። እግዚአብሔር ያደረልን ነገር እንኳን መድረስ አንችልም። እግዚአብሔር አይናችሁን ሲከፍት ለእናንተ የተመደበ አምላክ ዘንድ ኦሬዲ ኦርዴንድ የተደረገላችሁን ነገር ማየት ትችላላችሁ። እግዚአብሔር የተመሰገነ ይሁን። እንንትና እንትን ስለከፈቱ እንትን ልክፈት፣ እንንትና እንትን ስለሰሩ እንትን ልስራ አይደለም፣ ወንድሞች። ለእኛ የሚሆነውን ነገር እግዚአብሔር ኦሬዲ ኦርዴንድ አድርጓል። እግዚአብሔር የተመሰገነ ይሁን። ለእናንተ ያለውን እሱ ያውቃል። አይናችን ነው መከፈት ያለብ እና ጨርሳለው መልእክቴን። እዛ የጌታ ራት ወስዳለን። ሌላ ወደ ተስፋው ቃል ይመለሳል። ከተስፋው የራቀ ከተስፋው ርቆ እየሄደ ያለ እየጠወለገ ያለ ተስፋ ያለው እንደሌለው ራሱን እያየ ያለ ሰው ወደ ተስፋው ይመለሳል። እና በዚህ አሁን ሉቃስ ላይ እያየን ያለነውን ቃል በምዕራፍ 24 ከቁጥር 23 ጀምሮ ያለውን ቃል ስትመለከቱ፣ ማን ነው ሰላሳ ስድስት ላይ ያለውን ስትመለከቱ እነዚህ ሰዎች ይሄን ነገር ከተናገሩ በኋላ ወደ ወደ ኢየሩሳሌም ነው ተመለሰ ኢየሱስ ከተገናኙት በኋላ እሱ መሆኑን ከተረዱ በኋላ ወደ ኢየሩሳሌም ነው ይሄዱ። ወደ ተስፋ ይቱቃል ወደ እግዚአብሔር ፕሬዘንስ ኢየሱስ ሄዱ ወዳለበት ቦታ አገኛችኋለሁ ብሎ የተናገረበት ቦታ ሄዱ። ዛሬ ወደ ክዳናችሁ ተመለሱ። አሜን። ከክዳናችሁ ጋር ተገናኝ። አሜን። ዛሬ ወደ ተናገረላችሁ ነገር ተመለሱ። ወንድሞቼ እግዚአብሔር ያደርጋል ይሄን። ሃሌሉያ፣ አሜን። ስለዚህ እነዚህ ሰዎች አው ልጎም እየሄዱ እያሉ እግዚአብሔር አምላክ ስለማይተው የጌታን ቸርነት የጌታን መልካምነት የእግዚአብሔር ክዳሉን ክዳኑን የማይረሳ የማይተው አምላክ መሆኑን በዚህ መረዳት የምንችል የእግዚአብሔር ቃል ነው። ጌታን እናከብራል። አሜን። እስቲ ቆመን እንጸልይና አሜን፣ የጌታ እራት እንሄዳለን። ሃሌሉያ። ስለ ቃሉ ከጸለች በኋላ ሜሊና ረጋ ሳይረዱኛል የጌታ እራት ይወስዳለን። ስለ ቃሉ መጀመሪያ እናመሰግናለን። ሃሌሉያ። ጌታ ምን ተናገራችሁ? ከዚህ ቃል ምን ትረዳላችሁ? ከጌታ ጋር ተነጋገሩ፣ ምላሽ ስጡ። ሃሌሉያ። ጌታና ክብሩ፣ እግዚአብሔር መጥቷል። እግዚአብሔር በቃሉ መጥቷል። እግዚአብሔር በመንፈሱ መጥቷል። አሜን። ሃሌሉያ። አሜን እንደማይ